ነገሮችን ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነም ያንን ያንን ነገር ሰምተናል። አን ሄርሚ ትደር በቃ ብሩ እሺ በለኝ አብርሃም በቃ እኛ መጨነቅ አንፈልግም እንዴ። ሰላም ሰላም፣ ጤና ይስጥልኝ ውድ ዩቲብ ቻናል የቤተሰቦች እንዴት ናችሁልኝ? ቤተሰብ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የሄርሜላ ያው ጋሽ አብርሃምን ደግፋ እንግዲህ ወደ ቤት መልሰዋለች ከሆስፒታል በኋላ ማለት ነው እና በጣም ብዙ ነገር ነው እዛ ላይ የታዘብኩት ቪዲዮቸውን በጥሞና ስከታተል ነበረ። ምንም ችግር የለበትም ምንም ህመም የለበትም። አዎ ሩታን ዘጠኝ ወር ሙሉ መታገስ አቃተው። ከዛም በኋላ ከሄርሜላ ጋር ሌላ ታሪክ ውስጥ ገባ ማለት ነው። አሁን ላይ ሩታ መጥፎ እንዳደረገች ተደርጎ እንደገፋችሁ ተደርጎ አሳምነው ሁለቱ ሊጠቃለሉን የፈለጉት በነገራችን ላይ ሩታንም አግኝተዋት ያሉትን ሰምታችኋል አይደለ? አብርሃምና ሄርሜላ ከሀገር ሊወጡ ነው እያሏት ሲጠይቋል ነበረ። ምን ታስቢያለሽ ሲሉ አልነበረ? ይህ ነገርማ ፕሮሰስ ከጨረሱ ዛሬ ላይ እሱ ያለበት ሁኔታ እውነት አይደለም ማለት ነው አለቻቸው። ትክክል ነው። በቃ ምንም የሚያጠያይቅ ነገር የለውም። ሁለቱ መጀመሪያም ጉዳያቸውን ጨርሰዋል። በውጭ ሌላ ታሪክ ውስጥ ገብተዋል። አብርሃምም ከትዳር ውስጥ ውጭ ዘሙቷል። ያቺም ደግሞ አማግጣለች የሰው ባል ገባችሁ? ስለዚህ አሁን ላይ ህዝብንም በማሳመን ሩታንም እንዲናት በማስባል አስጠቁረው እነሱ ሩታ ገፋችሁ ተብሎ ከእሱ ህይወት ለመውጣት ነው የፈለገው። በጣም ታሳፍራላችሁ፣ በጣም ታሳፍራላችሁ፣ ነውረኞች። ጠቅላላ እዛ ጋላችሁት ክሮች የምትሰሩት ስራ በጣም ያሳፍራል። የነውር ጥግ ጭራሽ ሄርሜላ ኖላ ሊያሳድሯት ነበር፣ ቤት እደሪ ግግም ብለው ቁጭ ብሎ ልጁ ማለት ነው እጇ ለሰከንድ አላረፈ። ማየታችሁታል እንዴት እንደምትሆን ምትነካው እጁን እጇ ውስጥ አስገብታ እንደዚህ እየቆለፈች ስታስቸግር የሆነ ሰዓት እጁን ላጡቶ ነበር ከእጇ ላይ። የሆነ ሰዓት ደግሞ ማለት ነው ምግባቢው ብለዋት እጇ ላይ ስታጠበው ስትሄድ ማለት ነው እነሱን እያጓራ እየመሰለ እየእሷን ስቴፓ ነበር ሲያይ ነበረው። አይታችኋል? እንደ እኔ ቤተሰብ በስመ አብ። ወይኔ አብርሃም ግን በአይን ዝሙት እንደሚሰራ ግን ታውቃለ። በመተኛት ብቻ አይደለም በነገራችን ላይ ልንገር ብዬ ነው። ነገሩ ዋናው ጉዳይ ወደ ገደለው ገብታችሁ ምን ባይነክ ቀይ ቆየ ቁ ባይነክማ ከጨረስክ ማለት ነው። ለማንኛውም እሩታ እኔ አጥጋቢ መልስን የሰጠችው ቤቷ ድረስ መጥተው ነበረ የአብርሃም ጓደኞች ማለት ነው፣ አቶ ዮና ቢኒ። ስለዚህ ባይጨቀጭቋት በቃ እሷ በራሷ መንገድ የምትንቀሳቀስ የራሷን ህይወት የምታስተካክል በራሷ አስተሳሰብ የምትመራ ልጅ ናት። ማንም እንዲያርጊ እንዲያርጊ ስላላት ምንም ምታደረግ አይደለችም። ከአራስ ቤት ወተች ደግሞ አብርሃምን ጠይቄ ማለት መብት እናንተ ማን የሰጣችሁ ማን ነው? በዚህ ላይ ክስ እሷ እንድታጨናንቁ ያደረጋችሁ ማን መብት ሰጣችሁ? አራስ ቤት ሆና ያለችን ሴት ሄደሽ ባልሽን ጠይቄ ትባላለች? ልጅ የሚባል ኃላፊነት የያዘች ሁለት ወርኮች ልጅ መታረስ አለባት። እኔ ወደ ልጅ ራሱ እንደፈለገች እንዲወጣ ወጣ ማለቷ ገርሞኛል። ወደ ግቢ ራሱ ሩታኩ እንደ ሌሎች አራስ ቤት ያሉ ሴቶች በአግባቡ አልታረሰችም። በአግባቡ ስላችሁ ቤተሰብ የተንከባከባት ነው። ግን ጓደኞቹና አብርሃም ሊያስቀምጧት አልቻሉ። የአራስነት ወግ እንዳታይ ነው ያደረጓት። አሁን መጥተው እዚህ ጋር ለእሱ ተደርበው፣ በተለይ ይሄ እዩ የሚሉት ልጅ ለእሱ ተደርቦ የማስማማት ስራ እሷ እንድትቆጭ እሷ መጥፎ እንደሆነች ተደርጎ እንዲታይ አብርሃምን የገፋችው እሷ እንደሆነች በቃ ህዝብ በግድ እመኑ የሚያስብል ቪዲዮ ነው የሚሰሩት። እኛ አንሰማችሁም፣ መስሚያችን ጥጥ ነው። ዝንት አለማችሁን ትደክማላችሁ፣ እንዲጩ ስትጋጋጡ ትኖራላችሁ። ኦድየንስ አይሰማችሁም። የተጨማለቀ ህይወት ውስጥ አብርሃም አንዴ ገብቶ በታል ያስኪደው። ሩታ ደግሞ እዛ ጭምልቅ ውስጥ ነገር ውስጥ መግባት አፈልግም። ምክንያቱም ትዳር ክብር ሲኖረው ነው አንድ ወንድ ከሚስቱ ሌላ ሌላ ሴት ከለመደ ሌላ ሴት ጋር ቺት ካረገባት መልሳ እሷ ለሱ ይቅርታ አድርጋ አብረው የምትሆንበት ምንም ምክንያት የለም። ምክንያቱም እቺ ሴት ክቡር ናት። እሱ እንደፈለገ እየተጨመላለቀ መጥቶ እሷን ህይወት የሚያጨማልቅበት ምንም ምክንያት የለም። ንጹሕ ህይወት አስፈልጋታል። ሩታ ጨዋ ሴት ስለሆነች ማለት ነው። ስለዚህ እኔ በውሳኔዋ አሁንም እደግፋታለሁ። ሩታ አብርሃም ለማስመሰል ነው እንጂ ታሙ አይደለም። በነገራችን ላይ እንዳልታመመ እወቁ ቤተሰብ፣ ታሙ አይደለም። ሄርሜላ ጋር ከሀገር ሊወጡ ነው ካለ። እነሱ በፊት ላይ ብዙ ፀያፍ ተግባሮችን በትዳሩ ላይ እሱም ሄዷል፣ ያችም ደግሞ የሰው ባላ ማቅጣለች። ስለዚህ ያለው ምንድን ነው፣ ከሩታ ጋር በሲስተም ተለያይቶ እሱ ከዚች ጋር መቀጠል ነው የፈለገው። አዎ ይሄ ማለት ሰው ጽድት ያለ ነገር አንዳንድ ሰው አይወድም፣ ንጹህ ህይወት አይወድም። ገባችሁ? እዚህ ጋር ቆንጆ ትዳር፣ ቆንጆ ሚስት እያለችው፣ ልጅን ያክል ነገር የሰጠችው ሚስት እያለችው በራሱ ባህሪ በራሱ ጸባይ እችን ሴት አቷት ማለት ነው። አሁን ላይ ግን የሰው ባል የምትፈልግ ሴት ፈልጎ እየሄደ ነው። መጨረሻ አያምርም፣ ከአሁኑ እንንገር፣ ከብራ ያንተ መጨረሻ አያምርም። ያቺም ሴት መጫወቻ መቀለጃ አድርጋክ እሷም ነገ በላይ ክለል ሌላው እንድትደርባለች። በባል ላይ የምትመጣ ሴት በባልና ሚስት መሀል የምትመጣ ሴት መጨረሻዋ ይሄን ሁለታችሁም አንድ አይነት ህይወት ያላችሁ ሰዎች ናችሁ። ታስባችሁ ምን አለ ሩታ ከአንተ ጋር ባትገናኝ ኖሮ ብያልኩኛው የህይወት አጋጣሚ ወዴት እንደሚወስዳችሁ አታውቁም እንጂ ሩታ ለአብርሃም የምትገባ ሴት አልነበረችም። በእውነት ብዙ ሰው ነው የሚለው፣ ባይዞ፣ የኔ ብቻ አይደለም የምለው። አብርሃም ለሩታ የሚገባ ባል አይደለም። በቃ አይሁንም። ባልሚውም ሰው አይደለም። ከድርጊቱ ከተግባሩ እንዳየ ነው እንዴ በሚስቱ ላይ ሌላ ሴት ደርቦባት ታግሳው ችላው ልጅ እንኳን እንዳይፈቅዳለት አላስቀምጥ ያለው እኮ ባህሪ እኮ ነው። አላስቀምጥ አላት አትምጣለችው በቃ አለ። የሚመጣ የሚያደርገው ድርጊት ጥሩ ስላልሆነ፣ ምን ደግሞ በእዩ ስለጨቀጨቃት ማለት ነው። እዩ ስለጨቀጨቃት ይምጣይ ሌላ ነገር ግን እንዳይረብሸኝ ብላለች። እንግዲህ እናም ለማንኛውም መልካም የውጭ መሰባበር ኑሮ ያድርግላችሁ። ሁለታችሁም ትጠፋፋላችሁ እርስ በርስ። መጨረሻችሁ ይሄ ነው የሚሆነው። እቺ ሴት በታምር አፍቅሯት መጣም። አብርሃምን ምክንያቱም ባለትዳር ነው፣ ልጅ ወለደ። በታምር ሌላ አጀንዳ ከጀርቧ ከሌለ በስተቀር አብርሃምም ደግሞ ማለት ነው፣ በገዛ እጅክ ከድጡ ወደ ማጥ እየገባክ ነው። ህይወትን ብልሽት ሽት ያረከው ራስ ግንክ ሴት። ስራ አልጠፋ ማለትህ ነው። ምንም ሌላ እኮ ካንተ ሩታ ፈልጋ አይደለም ስለተልከሰከስክ። አዎ ይህንን ስናገር በጋድ ነው፣ ምክንያቱም ቪዲዮቹ እንደዛ ስለማይሳ ስለሚያሳዩን ቤተሰብ እኔ ፈጥሬ ወይም ጨምቄ ያወጣሁት ነገር አይደለም። በጋድ ነው። ባለትዳር ወንድ በዚህ ልክ ሲደባበስ አብርሃም አየሁት። እኔ ብዙ ባለትዳሮችን አቃለው አይቻለው፣ ግን እንደዚህ ሆኖ ሚስት ለሰከንድ እንዴ ያልሆነ ቃል እንኳን ብሎ ኮነኩ ሌላ ታምር ነው የሚፈጠረው። አይደለም እንዴ እየተደባበሰ እየተሻሸ፣ ባሰ እኮ መተሻሸቱ እኮ ማለት ነው በዩቲዩብ ቪዲዮዎቻቸው ላይ ተጀምሮ እስኪያልቅ ነው እኮ የምናየው። ቤተሰብ ለሰከ እንዴ ዚች ሴት እጅ ያርፋል እንዴ ይሄንን ጥፍሯን አሹላ ምግብ እንኳን ማጉረስ አቅቷት ማለት ነው። ጓደኛውን ያጎረሰው አብርሃምን ጥፍር ያስቸገረኝ ማጉረስ አልቻልኩም ብላ ቀንድ ተክለሽ ማለት ነው። እንደዚህ መከራሽን ከምትበይ ንጽሕናሽንም እኮ አጠብቂም። በዚህ ቀንድ የተነሳ ማጉረሱን ተውት፣ ቤተሰብ ንጽሕናንስ እንዴ ነው የምጠበቀው? እች ሴት አስባችሁታል? ይሄ ቀንድ የሚያክል ጥፍር እዛ ድረስ ሰክታ ማለት ነው። በጄል በምን ተለጣጥፎ እኮ ነው በሱ ደግሞ ልታጎርሰው አንድም ጥፍር እዛው አፉ ውስጥ ሊቀር ይችላል። ቢጎርስ ኖሮ ራሱ እና አሳፈረኝ። እኔ ለሷ ማጉረስ አልቻልኩም ስትል፣ አይምሮስ ምን መጣ? እቺ ሴት ንጽህናዋንም እኮ እንዴት ነው የምትጠብቀው? አልኩ እንዴት ነው የምትታጠበው? ቤተሰብዬ፣ ተዋት። ሲጀመር እሷ ምን ጥሩ ስንብና አላት? ከሁሉ ነገሯ እኮ ሴትየዋ እላይዋ ነው፣ በሜካፕ በፓውደር አሳምራ የምትመጣው እንጂ ምንም ንጹህ ነገር የላትም። ምንም አልጠብቅም እኔ ሄርሜላ እንዲህ ጫዋን ገጽታ የታችሁ። እሷ የምደግፉ ሰዎች እውነቴን ነው፣ እግዚአብሔርም ማስተዋል ይስጣችሁ። የምሬን ነው ብላችሁ የማይሆን ነገር እኮ ነው እየተከተላችሁ ያላችሁት። የማይሆን ሰው ነው እያበረታታችሁ ያላችሁት። ሰው በዝሙት የመጣን ሰው ይደግፋል? ምን ታመን ነው? ምናችን ጎሎብን ነው ከአይምሯችን ውስጥ እንዲህ የምታደረጉ ሰዎች? ስንት ጥሩ የሚሰራ ሰው ብታበረታቱ የት በደረስን ነበረ! ዝሙት ለእየሰራች ባልና ሚስት ለአፋታች ሴት ድጋፍ ቲፎዞ መሆን ተገቢያ አይደለም። ባይዛዊ ጥቂቶች ናቸው እሷን መሰሎች እንጂ፣ አብዛኛው ሰው ይወቀራት ነው ከላይ እስከታች ማለት ነው። ምንም ለሄርሜላ ጥሩ አስተሳሰብ ያለው ሰው የለም። የቲክቶክ መንደር ላይ ቁልቁል አንዴ ወደ ግራ አንዴ ወደ ቀኝ እየዘቀዘቁ ነው ቪዲዮውን የሚለቁት እሷ ይሄ ሁሉ በርኩሰት ስራዋ ነው። ርካሽ ሆና ስለመጣች ነው። ክብር ያላት ሴት ስላልሆነች ነው። በነገራችን ላይ አብርሃምም ለጊዜው ተጫውቶባት ይለቃታል። እንዲህ በርካሽ የመጣች ሴት ደግሞ ትዳር ብሎ በቁም ነገር ወደ ህይወት የሚያስባት ወንድ የለም። ሁለቱን ስነግራችሁ ባለጌ ወንድ ቢሆን እንኳን ነው ምላችሁ። በተግባሩ በጣም አጭበርባሪ ዱርዬ የሚባል ወንድ ቢሆን እንኳን በዚህ ልክ የመጣችን ሴት አምኖ በህይወት አጋሩ አድርጎ ያስባት። ድከሚ አንቺም ልፊ አንተም ተጫወትባት። ከዛም በኋላ ሁለታችሁም ማለት ነው መጨረሻችሁ ሲኦል ነው፣ መጨረሻችሁ ሲኦል። ከዚህ ውጭ ምንም አይነት ህይወት የለም። የምድራችሁም ህይወት ሲኦል፣ የሰማይ ቤታችሁም ሲኦል ነው የሚሆነው። ሩታ ተመስገን በይ የምሬ ነው ተመስገን በይ። ህይወት አይደለም ቤተሰብ ህይወት ነው ቤተሰብ። አሁን ሩታ ያለችበት ህይወት እና አብርሃም ያለበት ህይወት ህይወት ነው። ሩታ እኮ ሰላም ህይወት እየመራች ነው። ጠቅላላ የአብርሃም ግሩፖች እና አብርሃም ምንም ጥሩ ነገር የሌላቸው ሰዎች፣ ህይወቷን የሚያበላሹ ወቷን የሚያጨልሙ እንደሆነች ከረፈደ ቢገባትም ግን ራሷን ዞር አድርጋለች፣ አምልጣለች እኮ ይህ ብላይ ለሱ እዛ ይስይ እዛ ምዛም የምትል ከሰከስ ሴት መታ ትዳሩን ያፋታችሁን ሴት ለመረጠው ወንድ ይብላይ ለሱ እሱ ተጎጂ። ከዚህም በኋላ ባለው የዘመኑ አብርሃም ነው ተጎጂ እና አራት ሴት መታችሁ አብርሃምን ለምን አልጠየቅሹም? ለምን መተሻላ ይሹ ምትሉ እናንተ ጭንቅላታችሁ ማሰቢያ እቃታችሁ ሰዎች ማለት ነው እ ቢያንስ ሰው የሚነግራችሁን ስሙ፣ አስተዋይ ሆኑ። እሺ በዚህ ልክ ድድብና ጥሩ አይደለም። አራት ሴት ሄዳ አስባችሁታል። በፍቅር ጠብ አለ ወንድ ሄዳ ውይይ ልትትትል እትልለት ሲጀምር ሁሉም ነገር ውሸት ነው እውነት አይደለም። አብራም አልታመመም። እግዚአብሔር ይሁን እሺ። ለማንኛውም ትንሽ እምር ስትል ድምቅ ስትልማ መንፈሱ ራሱ ይጠራችኋል መሰለኝ፣ እየተጋተቱ ይመጣሉ። አንድ ስትሏቸው ሁለት ሆኖ ይመጣሉ። ባለፈው ሶስት አራት አምስት 5 ሆኖ የገዛ በራፏ ላይ ሲጓተቱ የነበረው። ፈጣሪ እንንጃ የምታርፊበትን ህይወት ውስጥሽ ነው የምለውን ይለሩታ፣ የምታርፊበትን ህይወት። ይሄ ህይወት አይደለም ይሄ በህግ አግባብ ቢሄድ እኔ ሁሉንም ሂሳብ ማሰጠት እችላለሁ፣ ግን ያሳለፍነው አስሮኝ ነው ብላለች። አዎ አያችሁ አይደለ እሊኔ ያለው ሶስት ከዚህ ድረስ ነው የሚያስበው እንጂ እንደሰሩት ስራ ቢሆን ሁሉም ቢም ተለቃቅሞ እስር ቤት ነበር የሚገቡት ከነ አብርሃም ጭምር ማለት ነው። ያሳለፈችውን አስባ ነው። ትላንቱን የረሳማ አብርሃም ነው። ትላንትና የተጋጋጠ ማንነት የነበረው ሰውዬ በሩታ ሲያልፍለት ኪሱ መሙላት ሲጀምር በሩታ የህዝብ ፍቅር ስላላት በእሷ የተነሳ መኪና ሲገዛ ሆኖ የመጣው በሩታ ነው። አብርሃም ወዝግ ሳይቀር የመጣው በሩታ ነው። በነገራችን ላይ እንንገርግ ግን ረሳከው ረሳከው። እሷ ግን የትላንትና አብራችሁ የበላችሁ የጠጣችሁትን ስላረሳች ዛሬ ለህግ አሳልፎ አልሰጠቻችሁም። እስካሁን ድረስ ከባሰባት ትሄድበታለች፣ ግን ደግሞ የአስሮይ ነው እንጂ እስካሁንም አልታገስም ነበር ብላለች። ይህን ያክልናት ሩታ ማለት አትመጥኗትም። ይምላችሁ ቤተሰብ ሩታ ከአብርሃም ብትለያይ እንዲሁም የተሻለ ህይወት ይመጣል። ወደ እሷ መንገዷን ላይ ዘጋው እሱ ነው። ባል ሆኖ አያኖራት፣ ጨዋ ሆኖ አያኖራት፣ ምን ይሰራላታል እንዴ? በሽታ ያምጣባት ንገሩ። እንቅል በሽታ ያምጣባት ይል እነዚህ ልጆች እንደዚህ ሆኖ ይገናኙ ይጣመሩ የምትሉ ሰዎች ጤና ከምንም በላይ በዛ በኩል ደግሞ አቶ ሀቤል ምን ይላል መሰላችሁ? ሩታን ለሩታ መልካም ነገር ካላችሁ አለ ለፈረንጁ ማለት ነው ሩታን ሄደ ከባሏ ጋር እንድትሆን አድርጋት፣ ከዛ እኛ ሄርሜላን የምናደርገው እናደርጋለን አሉ። እንዴ እሷ ቃቃነች። እንዴ እናንተ ስላላችኋት ከአብርሃም ጋር የምትገናኘው እናንተ ስላላችኋት ከአብርሃም ጋር የምትለያየው? መጀመሪያ ልጁ መቼ ጥሩ ስብህ እናኖረውና፣ መጀመሪያስ ለምን ከሄርሜላ ጋር ዝሙት ውስጥ ገባ? ይህንን አምና እንድትቀበልን የፈለግከው አቶ አቤል፣ አታደርገውም። ሩታ አስር ሺህ ጊዜ አብርሃም ይቀራል እንጂ አታደርገውም። አያችኋት አርለ ምን ያህል ጥንካሬ እንዳላት። ሲቀር ይቀራል ሲቀር ይቀራል። ጽድት ያለ ህይወት ትኖራለች። እንዲያውም ከአብርሃም የተሻለ ሰው ወደ ህይወቱ ይመጣል። እኔ ልንገራችሁ፣ የተሻለ በመልክ ብትሉ፣ በጸባይ ብትሉ፣ በእንክብካቤ ብትሉ ለሩታ ማለት ነው። ሄርሜላ ሲጀመር እርካሽ ነች። ርካሽ ስራን የሰራችው ተግባሯ ርካሽ ነው። ምንም ጥሩ ነገር ወደ ኦዲየንስ ወደ ራሷም ህይወት አልመጣም። አይንሽ ለአፈር እያላት ነው ጥሩ ሰው ስላልሆነች ጥሩ ተግባር ስላላሳየች የሰው ባል ስላዘሞተች ማለት ነው። ሩታ የተገፋች ሴት ስለሆነች ግን የተሻለ ሰው ይመጣል። ሩታ ያኔም ቢሆን መስሏት ህይወት ውስጥ ገባች እንጂ እውነት ሜይቢ ያጠገቧ የሆነ እንጃ በፊት አሁን እንዳላት ማስተሳሰብ አስባበት ቢሆን ኖሮ እዚህ ህይወት ውስጥ አገባም ነበር። ያኔ ጥሩ ነበራ ለሷ የሚመስላት፣ አብርሃም ያኔ ጥሩ የሚመስል ነገር ነው የሚያሳያት የነበረው፣ ያመነችው። በቃ ከዛ ከጥቂት ጊዜ በኋላ ሴት መቀያየር ጀመረ። ጸብ ተነሳ። ይሄ እኮ እና አብርሃም ነው የሩታ ታሪክ። በቃ እሱ የዘሞት አስቸግራት፣ እሷ ወደ ቤት ልትመልሰው ሞከረች፣ ከአንድም ስትይ ታገለች፣ አቃታት። በብዙ ሴቶች አሰደባት። አሁን ላይ ደግሞ ሄርሜላን ላመጣ፣ በገዛ ትዳሯ ላይ አፈቀርኩት አለች። ስለዚህ ሩታ ባት ቁርጥ ይገርማል። ወይ አይገርም? አይገርም። ሩታዬ የሰከነ ህይወት እስኪመጣ ድረስ ይሄ ሰው ወደ ህይወትሽ መግባት የለበትም። በሽታ ላይ ይጥልሻል። ይህን ነው ሌሎች የምወደው፣ በራሴ በኩል በተረፈ እናንተ የምታሽቃብጡ የምታሽቋልጡ ሰዎች ማለት ነው፣ በራሳችሁ ድረስ በሩታ ላይ የሰራችሁት ግፍ በእናንተ ድረስ ነው። ምላችሁ ቸርቆዩልኝ ቤተሰብ